ሰላም ጤና ይስጥልኝ፣ የተከበራችሁ የሙዳይ ቤተሰቦች እንደምን አላችሁ? እኛ ሰላምን እግዚአብሔር ይመስገን፣ በያላችሁበት ሰላም ፍቅር ለእናንተ ለቤተሰቦቻችን ይሁንላችሁ እንላለን። ዛሬ ወደ እናንተ ላቀርብላችሁ ያሰብኩት ሀሳብ አንድ እጅግ በጣም ስቶች ውስጥ አፈቅሪው የነበረ ወንድ እሱም ደግሞ በዛው መልኩ ካንቺ በላይ ሲወዱሽ ሲያፈቅርሽ የነበረ ወንድ በድንገት ተነስቶ መደወል ቢያቆም ወይም ደግሞ ለአንቺ ቴክስት ሜሴጅ መጻፍ ቢያቆም ምን ማድረግ አለብሽ የሚሉ ላይ ሰባት የሚገራርሙ ሐሳቦች ሰጣችኋለሁ። እናንተም ደግሞ በዚህ ላይ ሀሳብና ሐሳብ አስተያየታችሁን ለግሱን ለምሰጡን ኮመንት ለምሰጡን ሀሳብ ደግሞ ምስጋናችን ከፍ ያለ ነው። እንግዲህ በ በእንደዚህ አይነት ሀሳብ ውስጥ መቆየት እጅግ በጣም አስቸጋሪ እንደሆነ እንመለከታለን። በተለይም ደግሞ በየአራት ቀኑ በ የ በየሳምንቱ ሊሆን ይችላል ወይም ከዛ በላይ በፊት በየቀኑ ወይም ደግሞ በቀን ሶስት አራት ሲደውል የነበረ ቴክስት ይስፈልሽ የነበረ ሰው ከመሬት ተነስቶ ቴክስቱ መጻፍ ቢያቆም ወይም ደግሞ ችላ ብሎ በሶስት በአራት ቀን የሚደውልሽ ቴክስት የሚጽፍልሽ እንደውም ደግሞ ሲያናግርሽ ችላ አይነት ስሜት የሚያሳይ ከሆነ በእነዚህ አይነት ስሜት ውስጥ መሆን በጣም እንደሚከብድ ይታወቃል። በተለይ አንዳንድ ወንድሞቻችን ደግሞ እንደሚደውሉ ቃል ገብተው ሳይደውሉ ሲቀርቡ እህቶቻችን ጋር ሲደርስ በጣም ከፍተኛ የሆነ ቅሬታ እንደሚያመጣ ነው እናውቃለን። በተለይ እንደዚህ ሲያደርግ አንቺን እጅግ በጣም ሊያሳስብ ይችላል። ምን ሆን የማይደውልኝ ለምንድ ነው ቴክስት የማይጽፍልኝ? በተለይ አንቺ በርቀት የምትኖር ከሆና ሰው ሀገር ካለሽ በጣም መጥፎ ስሜት ውስጥ ሊከትሽ ይችላል። ወይም ደግሞ ሰፈራችሁ የተራረቀ ከሆነና በአካል ያላየሹ ከሆነ ምን ሆኑ በጤና ወይ ነው ብለሽ ልታስብ ትችያለሽ። ዋናው ነገር ግን አንድ ወንድ ቴክስት መፃፍ የሚቀንሰው ወይም የሚያቆመው ስልክ መደወል ደግሞ የሚያቆመው ብዙ ምክንያቶች ሊኖሩት ይችላሉ ከወንድ ወንድ ሊለያይ ይችላል። ለምሳሌ አንዳንድ ወንድ ከሌላ ወንድ ሴት ጋር ግንኙነት ሲጀምር ወይም ደግሞ የፍቅር ግንኙነት ሲጀምር አንቺን ችላል ይችላል። ወይም ደግሞ እንደ በፈለገው መጠን ከዚህ በፊት ሲያገኝሽ እንደነበረው ላያገኝሽ ይችላል። ሊያገኝሽ ሲፈልግ በተለይ ደግሞ ከወሲብ ጋር ስሜት ሲኖረው ብቻ አሪፍ አሪፍ ቴክስቱ ሊጽፍልሽ ይችላል ወይም ይደውልሽ ይችላል። አንዳንድ ወንድ ደግሞ ነገሮች ሲሬስ መሆን ሲጀምሩ በተለይም ደግሞ መጀመሪያ ላይ የቀረበሽ ለቀልድ፣ ዝም ብሎ ለመጫወት ነገሮች ወደ ቁም ነገር ይቀየራሉ ብሎ ሳያስብ ገብቶበት ዛሬ ላይ ነገሮች ወደ ሲሪየስነት እየተቀየሩ ሲሄዱ እየወደደች ሲሄድ አንችም እየወደች ስቴጅ ና ነገሮች አንድ እርምጃ ወደፊት መራመድ እንዳለባቸው እየተሰማችሁ ሲሄድ የዛኔ መሻሽ ሊጀምር ይችላል ወይም መቀነስ ሊያሳይ ይችላል። ሌላው ከቀድሞ ፍቅረኛው ጋር ታርቆ ከሆነ በተለይም ደግሞ ዛሬ እሷ ተጸጽታ ተመልሳ ከእሷ ጋር አሪፍ የሆነ ጊዜ እያሳለፈ ከሆነ መደወል ሊያቆም ይችላል። ቴክስት መፃፍ ሊያቆም ይችላል። ወይም ሊቀንስ ይችላል። አንዳንዴ ደግሞ በጣም አንቺ ራስሽን የምታካብጅ ከሆንሽ ና ራስሽን በወርቅ ወይም በዳያመንድ ሂሳብ ራስሽን አስበሽ እሱም በጣም አውርደሽ የምታስቢ ከሆነ ለእሱም ምንም ቦታ ከር የለሽ ብሎ ብሎ ሲደክመውም መደወል ሊያቆም ይችላል፣ ወይም ቴክስት መፃፍ ያቆማል ማለት ነው። በእርግጥ በእንደዚህ አይነት ደረጃ እህቶቻችን መሆናችሁ ደስ ይላል። ነገር ግን ምን ያህል ጊዜ ነው የሚለውን ወይም ደግሞ ምን ያህል ደረጃ ነው ራሳችሁን ከዛ ሰው በስሜትም በሀሳብም ከፍ ማድረግ ያለባቸው የሚለውን ግን መስመሩንና ቦርደሩ ቦርደሩን ማወቅ ያስፈልጋል ማለት ነው። ትልቁ ነገር ግን አንድ ወንድ ሳይደውል ሲቀር ወይም ቴክስት ሳይጽፍ ስንመለከት ከአንቺ ይልቅ ስለ እሱ ብዙ ነገሮችን እንመለከታለን። ስለ እሱ ብዙ ነገሮች መናገር ይችላል ወይም መነበብ ይችላል። አንቺ ላይ ከሚነበበው ወይም ደግሞ ስለ አንቺ ከሚነገረው ይልቅ ማለት ነው። ስለዚህ ብዙ የማያስ የማያስጨንቅ ነገር መሆኑን ልንመለከት እንችላለን። ስለዚህ ምንድን ነው ማድረግ ያለብሽ የሚለውን እንመልከት። የመጀመሪያው ከቀነሰ ወይም ካቆመ ሚሴጅ ወይ መጽሐፉን አንቺ በተደጋጋሚ ማድረግ የለብሽም ወይም ደግሞ በተደጋጋሚ ስልክ መደወሉም ማድረግ የለብሽም ምክንያቱም እያጨናነቅሽው ወይም ደግሞ ታጨናንቀኛለች የሚል ስሜት ውስጥ እንዳይገባ ማለት ነው። ካልመለሰ በተደጋጋሚ መደወል ወይም ደግሞ መጽሀፍ የበለጠ እንዲርቅ ያደርገዋል ወንድን ሚሴጅ መጻጻፍ ወይም ደግሞ መደዋወል ልክ እንደ ቴኒስ ጨዋታ እንደሆነ ከዚህ በፊት ነግሬያቸዋለሁ። አንዴት የቴኒሱን ኳስ አንቺ ትመቻለች፣ በዛ በተቃራኒው ደሞ ያለው ሰው ለአንቺ ሲመልስልሽ ነው ቴኒስ ጨዋታ የሚባለው እንጂ አንቺ ብቻሽን ዝም ብለሽ በአንድ ጎን ብቻ ሆነሽ የቴኒሱን ኳስ ብትመቺ ቴኒስ ጨዋታ ነው ለማለት ይከብዳል። ሌላው በሚሴጅ ወይም ደግሞ ስልክ በመደወል ለጓደኞቹ ወይም ለሚቀርቡት ሰዎች ቤተሰቦቹ ጋር ያለሽን ቅሬታ ወይም ደግሞ ያለሽን ሐሳብ በቴክስት ወይም ደግሞ በመደወል ማድረስ የለብሽም። ይህ ጉዳይ አንችና የሱ ብቻ ስለሆነ ይህን ነገር ኦፊሻል ባታወጩ በጣም አሪፍ ነው። ራሳችሁ መፍታት ትችላላችሁ። ለሰዎች በደረሰ ቁጥር አንቺ በጣም እሱን የምታጨናንቂው በጣም እንደምትወጁ እንደምታፈቅድ እሱ ግን ምንም አንቺ ስሜት እንደሌለ አድርጎ እያሰቡ በመሀላችሁ እየ እየገቡ ብዙ ነገሮችን ሊያቦኩ ስለሚ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። ሁለተኛ መፍትሔ በተለይም ደግሞ አዲስ ለተዋወቃችሁ ነው በነባርነት አብራችሁ ለቆያችሁት ወይም በትዳር ውስጥ ለቆያችሁት ሰዎች አይደለም። አዲስ የተዋወቃችሁ ወንድና ሴት ፍቅረኛሞች የሶስት ቀን ህግን ብትከተሉ በጣም አሪፍ ነው። የሶስት ቀን ህግ ማለት መጠበቅ አለብሽ። አንድ ሰው ዛሬ ቴክስት ቢጽፍልሽ ወይም ደግሞ ቢደውልሽ፣ በዛው ጭልጥ ብሎ ቢጠፋ ቢያንስ ሶስት ቀን መጠበቅ መቻል አለብሽ። ምን አይነት ፍላጎት ይኖሩ ይችላል፣ ምንድነው ስሜቱ የሚለውን ነገር ዝም ብለሽ ማየት አለብሽ። ይሄን ያልኩበት ትልቁ ምክንያት ምንድን ነው? ፍቅር የሁለታችሁን ፍላጎት ሲሆን ነው እንጂ አንቺ ብቻ ስለፈለግሽ የሚሆን ነገር አይደለም። ካላናገረሽ ለመጀመሪያ ጊዜ ወይም ደግሞ አንድ ሁለት ጊዜ ምክንያታዊ ሆነሽ ወይም ደግሞ ሌሎች አስቂኝና ቀለል ያሉ ቴክስቶችን ብትልኪለት በጣም አሪፍ ነው፣ ለንግግር ራሳችሁን ክፍት ለማድረግ እንጂ የሚያናድድ የሚያስቆጭ ወይም ደግሞ እሱን የሚተች ቴክስት መጻፍ የለብሽም። ይህንን ማድረግሽ አንቺ በጣም ደካማ እንደሆንሽ አድርጎ ሊያሳብቅብሽ ስለሚ ስለሚችል ጥንቃቄ ማድረግ ያስፈልጋል። ሶስተኛው የሚቻል ከሆነ በአካል አገኙ። በተለይ ሀገር ውስጥ ከሆንሽ አንቺ እሱም እዚያው ሀገር ውስጥ ከሆነ በአካል ተገናኝታችሁ ምንድነው ችግሩ የሚለውን ነገር በደንብ ብትወያዩ በጣም አሪፍ ነው። እሱን ለማግኘት ስትሄጂ በጣም ዝንጥ ብለሽ ብትሄጂ በጣም አሪፍ ነው ብዬ አስባለሁ። ወንድ ልጅ ቪዡዋል ክሬቸር ነው የሚባለው ወይም ደግሞ በአይኑ ያምናል በአይኑ ይመገባል ተብሎ ይታሰባል ና ራስሽን ጽድት አድርገሽ በጣም አምረሽ ብትጅና ብታናግሪ የበለጠ ትቀራረባላችሁ ብዬ አስባለሁ። አራተኛ ጥንቃቄ ማድረግ ያለብሽን ነገሮች በደንብ ማወቅ ነው። ለምሳሌ ለማን ነው ስሞታሽን የምትናገሪው ቅሬታሽን፣ ምን ማድረግ እንዳለብሽ፣ ከማን ጋር ነው የምትወያይ የሚለውን ነገር በደንብ መለየት መቻል አለብሽ። በምትወያይበት ጊዜ ለሁሉም ሰዎች መረጃሽን አውጥተሽ ማስጣት የለብሽም። በጣም ለምታምኙና ለምትቀርቢ ሰው ነው ለአንድ ለሁለት ሰው መሟላት ያለብሽ ስሜትሽን ማጋራት ያለብሽ እንጂ አንቺ ቤተሰብ ከተናገሽ በአንቺ ቤተሰብ ያሉት ሰዎች ስለ አንቺ ብዙ ነገር እያወሩ አንቺን ሲደግፉ በእሱ ወገን ያሉት ደግሞ እሱን እየደገፉ ጭራሽ ንትርኩ ወደ ቤተሰብ ደረጃ ይቀየርና የአንቺና የእሱ የውሀ እህል ውሃ ጉዳይ የበለጠ እንዲያበቃ ስለሚያድርግ ሰዎች ባይገቡ በጣም አሪፍ ነው። ሰው ወደ ሌላ ሰው ጉዳዩ ሲገባ ከማስተላለቅ ከማስተካከል ይልቅ የበረጠ ነገሩን እያቦካ ሊያበላሽ ስለሚ ስለሚችል ይህን ነገር መረዳት አስፈላጊ ነው። እስተኛ በማህበራዊ ሚዲያ ላይ ነገሮችን መጻፍ የለብሽም። በተለይ በውጭ የምትኖሩ እህቶቻችን ብዙ ጊዜ ፌስቡክ፣ ቴሌግራም፣ ዋትሳፕ የመሳሰሉ የሶሻል ሚዲያ ወይም ማህበራዊ ሚዲያ ስለምትጠቀሙ በነዛ ላይ ቅሬታችሁ ወይም ደግሞ ስለሱ የሆነ ጉዳይ ብቻ መጥቀስ የለባቸውም። አንቺ ምናልባት ይህን የምታረጊው ስሜትሽን ተረድቶ እንዲደውልሽ እንዲጽፍልሽ ከመፈለግሽ አንጻር ሊሆን ይችላል። ነገር ግን ያን ማድረግሽ ያልበሰልሽ ወይም ደግሞ ደካማ ሴት ያስመስል ሻል ና ይህንን ጥንቃቄ ማድረግ አለብሽ። ስድስተኛ ትልቁ ነገር የእሱን ጽሁፍ መልእክት በ በመጠበቅ ጉጉቶንሽ መጠበቅ የ የለብሽም ወይም ደግሞ ይደውላል ብለሽ ስልክሽን አስሬ ማየት የ የለብሽም ያንን ባደረግሽ ቁጥር የበለጠ ውስጥሽ የተጎዳይን የሚሄዱ አስሬ ሜሴጅ ውስጥ እየ እየገባሽ ሚሴ ይገባልኝ ያልገባልኝ የምትጨነቂ ከሆነ ስልክ ተደወለ አልተደወለ ስልክሽን አስሬ የምታይ ከሆነ የሱን ህይወት እንጂ አንቺን ህይወት እየዞርሽ አይደለም። ስለዚህ ስልክሽን ወደ ጎን አድርገሽ የራስሽን ህይወት መኖር ያስሽ ስራ መስራት በጣም አስፈላጊ ነው። መጨረሻ ላይ ግን እነዚህን ነገሮች አድርገሽ የማይሳካልሽ ከሆነ በቃ አልፈለገሽም ማለት ነው። የምትገላገይበትን ወይም ከሱ ጋር የምትፋቲበትና አንቺም ደግሞ የራስሽ ህይወት የምትገቢበትን መንገድ መፈለጋለብሽም መፈለጋለብሽ ጊዜሽን ማቃጠል የለብሽም። አንቺ ነገ ህይወትሽን ጊዜሽን የምትሰጪው ሰው የሚያከብርሽ ስሜትሽን የሚያይልሽ ለአንቺ የሚጨነቅ ሰው መሆን መቻል አለበት ብዬ አስባለሁ። እንደ ማጠቃለያ እንግዲህ የምነግራችሁ ለራስ ያለሽን ክብር መጠበቅ መቻል አለብሽ። የግድ ፍቅር ትዳር ቢሆንም ለእነዚህ ጉዳዮች ብለሽ ደግሞ ራስሽን በጣም በዛ ደረጃ አዋርደሽና ተጎርተሽ፣ ተጎሳቁለሽ መኖር የለብሽም የሚል ሀሳብ ነው ያለኝ። በዚህ ላይ ሀሳብና አስተያየት ለግዙ። ስላዳምጣችሁ እናመሰግናለን። ሌሎች ጠቃሚ ሀሳቦች አሉ፣ እነሱን እንድታዳምጡ በአክብሮት እንጠይቃለን። መልካም ጊዜ።